አራት አስራ ስድስት ላይ እግዚአብሔር ለሚገርም ክብር፣ ትናንትና ወደ 11 ምናምን ታምራቶች እግዚአብሔር በእጁ አድርጓል። ነገር ግን የእግዚአብሔር ክብር የማይጠግብ የእግዚአብሔርን ነገር የማይለምድ የእግዚአብሔር ነገር እለት እለት የሚፈልግ ማን ነው ካላችሁ ሙሴ፣ የግብፁ የተከታተለው ዘሩም ዘርማን ዘሩን ባሪያ እንዲያደርግ አይፈልግም። ጨካኝ ነው። በእግዚአብሔር ነገር ላይ የጨከነ ታላቅ የእግዚአብሔር ነገር በውስጡ ሰርጦ የገባበት እጅግ በጣም በጣም በጣም ትሁት የተባለ ራሱ እግዚአብሔር የመሰከረለት ጀግና ሰው ነው። ለምድም አፍ ለአፍ እግዚአብሔር እየተናገረው ሁልጊዜ ግን የሚፈልገው ነገር ይህ እዚህ ጋር እግዚአብሔር ምን እንዳለው 24 ቁጥር 16 ላይ እግዚአብሔር ምን አለው? የእግዚአብሔርም ክብር በሲና ተራራ ተራራ ላይ ተገለጠ። ደመናው ስድስት ቀን ሸፈነው፣ ቀን በሰባተኛው ቀን ከደመናው ውስጥ ሙሴን ጠራ። በተራራው ራስ ላይ የእግዚአብሔር ክብር መታየት እንደሚያቃጥል እሳት ሆነ። ሙሴም ወደ ደመና ውስጥ ገባ። አንደኛ ምን አልኳችሁ መነሳት በሉስ ሁለተኛ ምንድን ነው ቃላችሁ? የሚገርም ነገር ነው። እግዚአብሔር የወደቀችውን የዳዊትን ድንኳን አንሳለዋል። መነሳት ነው አንደኛ። ከዛ ሁለተኛ ደግሞ እግዚአብሔር የሚገርም ነገር ልክ እንደ ነህሚያ ማለት ነው። ነህሚያ የአባቶቹ ከተማ ነው አለ ምን አለ በሳት ተቃ እንደውም እስ ምዕራፍ አራት ነህሚያ ምዕራፍ አራት በጣም የእግዚአብሔር ነገር የቀለለባቸው አይሁድን ወይ ደግሞ የእስራኤል ሰዎችን ያቃለሉ የድፍረትና የውርደትን ቃል የተናገሩ ንቀታቸውን ዛጋታ ያላ የመጀመሪያው ምንድን አልኳችሁ መነሳት። ሁለተኛ በአንተ ላይ እግዚአብሔር የሚያደርገው ታድሶ። እሺ ቀጥል። ነህሚያ ምን አለ ሰንበላጥም፣ ቅጥሩን እንደሠራ በሰማ ጊዜ እጅግ ተቆጣ፣ ተበሳጨ፣ በአይሁድም አላገጠ። በወንድሞቹና በሰማርያ ሰራዊትም ፊት እነዚህ ደካሞች አይሁድ የሚሰሩት ምንድን ነው? ይተውላቸዋልን? ይሰዋሉን? በአንድ ቀንስ ይጨርሳሉን? የተቃጠለውን ድንጋይ ከፍርስራሹ መልሰው ያድኑታልን? ብለው ተናገሩ። አሞናዊውም ጦቢያ በአጠገቡ ቆሞ በድንጋይ በሚሰሩት ቅጥራቸው ላይ ቀበሮ ቢመጣበት ያፈርሰዋል አለ አምላካችን ሆይ ተንቀናልና ስማ ስድባቸውን በራሳቸው ላይ መልስባቸው በምርኮ አገር ለብዝበዛ አሳልፈ ስጣቸው በደላቸውንም አትክደን ኃጢአታቸውም ከፊትህ አይደምሰስ በሰራተኞች ፊት አስቆጥተውሃልን የሰንበላት መንፈስ ከባድ ነው። ወሬ ልብን የሚያወርድ ነኸሚያ። ግን የእግዚአብሔር እጅ በላዩ ላይ ነበረ። ምዕራፍ ሁለት ቁጥር 20 ላይ ስትመለከቱ የተናገረው መፈክር አለ የሰማይ አምላክ ያከናውንልናል እኛም ባሪያዎች ተነስተን እንሰራለን ብሎ ነው። አምላኩን አስቀድሞ የተናገረው ንግግር ፉከራም አይደለም። ነኸሚያ የንጉስ አርጠኪስ እጅግ በጣም የልብ ወዳጅ ነው። ንጉስ አርጠኪስን ወዳጆች ሊገለው ያለው መርስ አስቀድሞ ነህሚያ ነው ቼክ አድርጎ፣ ነህሚያ ላይ ተሞክሮ ነው እንጂ ቀጥታ ሄዶ ንጉስ አርጠኪስ ምን አያደርገው አይገለውም፣ አይነካውም። ለሚቀምሳቸው ለእያንዳንዱ ነገር ነህሚያ ቀምሶ ነው የሚሰጠው። እስቲል እስከዚህ ድረስ ነህሚያ ለንጉሱ ለአርጠኪስ ህይወቱን ሰጥተዋል። ከዛ አንድ ቀን ግን የሚገርማችሁ በጣም ብዙ ዘመናት ነህሚያ ደስ እያለው ነው ለንጉሱ ለአርጠኪስ የሚገባውን፣ ለንጉሱ በጣም በሚገርም ደስታ ያስተናግደው፣ ያገለግለው፣ ይረዳው፣ በፊቱ ይመላለስ ነበር። አንድ ቀን ግን ፊቱ ተለወጠ። ምን ነው አላለው? ንጉሱ አርጠቂስ እያዘን እኮ ምን እንደሆነ አላቅም የልብ ነው በልባዘን ነው። ምንድን ነው የሆንከው አለው ንገረኛ። እንደ ቀድሞ አይደለም ፊት። አይ አለው የአባቶቼ መቃብር ተቃጥሏል። እንዴት ታዲያ ፊቴ ደስተኛ ይሁን? ጀግኖች አርበኞች አልቀዋል። በእኔ እግዚአብሔር አንድ ነገር ሊሰራ ነው። እዚያን ቤት አምጥቶ የቀጥጠኝ። ስለዚህ አንድ ነገር እንድታረግ ምን ልርዳህ አለው። አይ የአባቶቼን ከተማ ኢየሩሳሌምን ሄጄ እንድቀጥር ደብዳቤ ስጠኝ፣ ፍቀድልኝ አለ። ዘጸአት 34 ላይ ያለውን ቃል ይህ ሰው ሙሴ ትልቅ የሆነ የእግዚአብሔርን ኃይልና የእግዚአብሔርን ክብር ካለበሰና የእግዚአብሔር ሀይልና የእግዚአብሔር ጸጋ እሱ ላይ ካልመጣ እንዴት አርጎ ይሄንን ህዝብ ይመራል ከፊቱ ከበባን ነገሮች አሉ ምንድን ነው የሚለው ደመናው የመገናኛውን ድንኳን ከደነ ያለ እግዚአብሔር ክብር ወንድሜ አንድ ምዕራፍ መጓዝ አችልም ያለ ህልውናው አንድ ሰከንድ መኖር አትችልም ወዳጆች የምንሰማቸው ነገሮች ሲዩ ገና የስንት ወገብ በወሬ ተፈታ ስለዚህ የሠራዊት ጌታ እግዚአብሔር ዛሬ የሚገም የወደቀቸው የዳዊትን ድንኳን አነሳለሁ አለ ጠግናለሁ ሲል ደግሞ ኃይልን አልብሶ ነው እግዚአብሔር በአንተ ረሃል እሺ ምንድነው? የሚለው ከዛው አስቀጥል። ይሁን የእግዚአብሔርም ክብር የእግዚአብሔርም ክብር ማደሪያውን ሞላ ደመናው በላዩ ስለነበረ የእግዚአብሔርም ክብር ማደሪያውን ስለሞላ ሙሴ ወደ መገናኛው ድንኳን ይገባ ዘንድ አልቻለም። ደመናው ማደሪያው በተነሳ ጊዜ የእስራኤል ልጆች በመንገዳቸው ሁሉ ይጓዙ ነበር። ይኸውልህ እግዚአብሔር ቅጥሩን ሲጠግንና እግዚአብሔር የሰራው ነገር ላይ አምጥቶ የሚያኖረው ክብሩን ነው። ክብሩ ደግሞ ወንድሜ በምትሄድበት ሁሉ አሸናፊ ነው የሚያደርገ አንድ ጊዜ እግዚአብሔር መጣና ሁለተኛ ዜና ምዕራፍ ሰባት ላይ ከቁጥር አንድ ጀምሮ ስትመለከቱ ሰለሞንም የእግዚአብሔርን ቤት ሰርቶ በጨረሰ ጊዜ ይላል ሰለሞን የማንም ቤት የእግዚአብሔርን ቤት ሰርቶ በጨረሰ ጊዜ የማን ክብር? ወደ አራት ጊዜ የእግዚአብሔር ክብር የሚል ዛጋ ታገኛላችሁ። ሁለተኛ ዜና ምዕራፍ ሰባት ቁጥር አንድ ላይ ዩት ሰለሞን የሚል አያችሁ። የእግዚአብሔርን ቤት ያንን ቤት ነው ቅድም ያልኳችሁን ቤት ሰርቶ በጨረሰ ጊዜ የማን ክብር? የእግዚአብሔር ክብር ያለልክ ምን አረገ? ቤቱ ሞላ። ወዳጅ፣ በተቀጠረው ላይ ባለቀው ነገር ላይ እግዚአብሔር ብቻ ነው የምታገኝ። ጽድቅ በሞላበት ቦታ ላይ እግዚአብሔርን ብቻ ታገኛለህ ስለዚህ መንፈስ ቅዱስ እየተናገራቸው ያለውን ነገር ይህ እግዚአብሔር በሰለሞን ያሰበውን ሰርቶ ምን አደረገ ፈጸመ የማን ክብር ተገለጠ የአብ ክብር የእግዚአብሔር ክብር ደግሞ ማን ነው ካላችሁ እኔና እናንተ ጋር በአዲስ ኪዳን ጸጋና እውነት ተሞልቶ ያደረው የናዝሬቱ ኢየሱስ ነው ኢየሱስ ባለበት ሽንፈት የለም ጭንቀት የለም መጽሐፍ ቅዱስን ይ ሃምሳ ሰባት ጊዜ ስለ እግዚአብሔር ክብር ያወራል እግዚአብሔር ግን ዛሬ አንደኛ የፈረሰውን ነገር እንደ ቀድሞ አድርጎ የራሱ መገልገያ አድርጎ ሊሰራበት እግዚአብሔር ፈለገ ሁለተኛ አንተን ነው። በአንተ ነው እግዚአብሔር ሊሠራ ይፈልገው። ግዴለም አንተ እያንዳንዳችን እኮ የምናውቀው ነገር አለ። ሁላችሁም ኢትዮጵያውያን የምናውቀው ነገር አለ። ከዚህ በላይ ፈውስ የለም። ኢሳይያስ 62 እስቲ ቆመን እናነብና ከዛ በኋላ ቁጭ እንላለን። አሕዛብም ጽድቅሽን ነገስታት ሁሉ ክብርሽን ያያሉ፣ የእግዚአብሔርም አፍ በሚጠራበት በአዲስ ስም ትጠሪያለሽ። እኔ አዲስ ነገር ለሆነ ሰው ይሆናል አዲስ ምዕራፍ ውስጥ እገባለሁ። የማን አፍ በሚጠራበት እኔ